አሰላሙ አሌይኩም ረህመቱላሂ በረካቱ። ውዴ ቻናል ተከታታይ ሰዎች እንደምናላችሁ ሰላም ናችሁ ወይ? እኔ ጋ ነው አልሐምዱሊላህ። ያው እንግዲህ ባለው የሰዓት ስራ ጨርሼ ገና እየመጣሁ ነው። ኢትዮጵያ ጥያቄ ለጠየቃችሁና፣ ዛሬ ደግሞ አንድ ነገር ልንገራችሁ ኢቃማ እናሰራለን ብለን ታፍ ታፍ እያልን ሁላችንም እንግዲህ ያቀዳችሁን አላህ ያሳካላችሁ። ሀገራችን እንገባለን የምትሉት ደሞ አላህ በሰላም አሳክቶላችሁ ሁላችንም ከዛ ሀገር የምንለቅ ያድርገን በሀገራችን መልካም ርዝቅ አላፊ ይስጠን። የተረጋጋ ሕይወት ለሆንዳችንም ይስጠን ማለት ነው። ምክንያቱም የሰው ቤት እንጀራ በጣም ያስጠላል። እና አንድ ነገር ልንገራችሁ። ዛሬ አሁን የሆነ ጓደኛችን አለች አንድ ከፊል በሰራልሻለሁ ብሎ ብር ይወስድ ይባታል ማለት ነው። ያኔ ብር ትከፍለዋል እየቀራ መሆኑን የሁሉን የእጁንም ሰጥተዋለች። ከዛ በውጭ ነው የምሰራው ምናምን ስትለው እሺ ብሎ ሁሉንም ተጨራረሰች በኋላ አይ እኔ ጋር ነው የምትሰሪው ከሁለት ዓመት ሞልተሽ ነው እንጂ ምለቅሽ አልዛ አልለቅሽም ወይም አሳፍርሻለሁኝ፣ ቀጥታ ስለዚህ አርፈሽ ስሪ ብለው ደመወዟን ምናምን ቀነሱባት ማለት ነው። እና እሷ እዛ ቤት መስራት አትፈልግም። ብትሰራ ችግር የለውም ግን አንደኛ ደመወዟ ቀንሳ፣ ሁለተኛ ደግሞ የስራ በጣም ጫና አለ። ወር ተገባይም ኪ ሶስት ወር ሁለት ወር እንደዛ ነው የሚሆናት እና ስለዚህ ደህና አንደኛ ደህና ከፊሉ ፈልጉ ስታማይ ከፊል ከፊል ታላገኛችሁ ሁላችንም እንደ ርዝቃችን እንኖራለን፣ ምንም አንሆንም አለሀለን ማለት ነው። የሰው ልጅ እርዝቁስ ካላለቀ ድረስ ርዝቃችን ታለ እንኖራለን። እርዝቃችን ካለቀ ኢቃማ ለምሺ ኢቃማን ይዘም አገር መግባታችን አይቀርም ማለት ነው። ስለዚህ በቃ ኢቃማውን ካያሱ ይግደል። አልሆነ ሰው ላይ አትወደቁ። ሁለተኛ ደግሞ ለከፊል እንሆናለን ላላችሁ ሰው ብር ስትሰጡ ካሽ አትስጡ። ተቻላችሁ በኋላ ሀውለት በአካውንቱ አስገቡለት። ያ ሰው እንኳን ቢከዳ ያ የላካችሁበት ብር ስላለ መክሰስ ትችላላችሁ። ነገር ግን ካሽ እየሰጣችሁ በጣም ብዙ ሰው ናቸው የተበሉት ማለት ነው። ቢያንስ ወደ ዘጠኝ ሰው ተበልቷለ እሰራለሁ እያለ ያልሰራም ሰው እስካሁን አለ። ስለዚህ ብር ካሽ አትስጡ፣ በአካውንታችሁ አስገቡ እና ከክፉ ነገር ይጠብቃችሁ። ሁለተኛ ደግሞ አንድ የጠየቅሽኝ የጥያቄ ከኢትዮጵያ መጥቼ ኮንትራት የሰራሁበት ከሰራሁ ከወጣሁ ጀምሬ ነው የሚቆጠረው ወይስ ኮንትራት እያለሁ ነው የሚቆጠረው ነው ብለሽ የጠየቅሽው፣ በእንትን ምንድን ነው ረሱም የሚቆጥርባችሁ እናንተ ኮንትራት ቤት ወታችሁ በላቅ ታረጉባችሁ ሰዓት ጀምሮ ያለው ነው እንጂ ኮንትራት ቤት እየከፈለ ከፊላችሁ የሰራችሁበት አይቆጠርም። እናንተ ከከፊላችሁ ጋር ጠፍታችሁ በላ ካደረገበት ሰዓት ወይም ካከፈለበት ሰዓት ጀምሮ ያለው ነው እረሱ የምትከፍሉት ማለት ነው። አሁን ለምሳሌ በውጭ ሁለት ዓመት ከሰራችሁ ከሱ ከዛ ከፊላችሁ ጋር ሁለት ወይ ሶስት ዓመት ከሆናችሁ ያን የሶስት ዓመቱ ነው እንጂ ከፊላችሁ ጋር ስድስት አምስት ዓመት የሰራችሁን አትከፍሉም። ሶስተኛ ደግሞ አስር ዓመት አስራ አምስት ዓመት የኖራቸው ይቃማ ምን ያደርግላችኋል ለምትሉ፣ እንግዲህ ሁሉም የየራሱ ምክንያት አለው። ማንም ሰው ብር ማውጣት ፈልጎ አይደለም። ማውጣት ያፈለገ ያውጣ። አንዳንዶቹ በጣም ፈሪ ናቸው፣ የቃማ እናውጣ እናውጣ ያ፣ የቃማ ላያስፈልጋቸውም ላያስፈልጋቸውም ይችላል እና ስለዚህ የሰው ወሬ ሲሰሙ ደግሞ ይዋልላሉ እና ሁሉም የየራሱ ምክንያት አለው። ሀሳብ ሁሉም የግሉ የግሉ የሆነ ችግርም የግሉ የሆነ መፍትሄም አለው። ስለዚህ ሌሎቻችን ለሌሎች ምክንያት ባንሆን ጥሩ ይመስለኛል እና ሁለተኛ ደግሞ ኢቃማና ፓስፖርት ቁጥር የሌለኝ እንዴት ነው ማዋጣው ያላችሁ እዚያ ሀገር ድሁ እያ የገባችሁበት ወይም ኤምባሲውን ይሆናላችሁ አሻራ የሚሰጡበት በስማ ስታረጉ የዚያ ሀገር የገባችሁበት ይወጣላችኋል ማለት ነው የፓስፖርቱም የኢቃማም ቁጥር ይወጣላችኋል። እና ስለዚህ ሌላው ደግሞ ሚግሬሽን ለመሄድ ወይም ሳኡዲ ኢትዮጵያ የኛ ሚግሬሽን ማለት ነው። አሁን ለምሳሌ ሪያድ ኤምባሲ ለመሄድ እንትን ሀበሻ ስትጠልቡ ሁለት መቶ ሶስት መቶ ብር ወስዶ ምናምን ይላችኋል። ከጥታ ታክስ ይዛችሁ ሱቅ ምናምን እንደምንሄደው እዛው ሚግሬሽኑ ፊት ለፊት ያወርዳችኋል እራሳችሁ እዛው ሳይቃችሁ ጨርሳችሁ መስጠት መንጣት ምንም ምንም አያስቸግርም። እንዴት ነው ቤት ነው የምገባው፣ ቤት ነው የምወጣው። አትፍሩ፣ ደፋር መሆን አለባችሁ። ለደላላ ደግሞ እንደዚህ እንደዚህ እያላችሁ ብራችሁን አትበሉ። እኔ ሀቂቃ ነው የምላችሁ። ከቻላችሁ አሰሩ፣ ካልቻላችሁ በደላላ በንትን በማይሆን በሚሆን እያላችሁ ብራችሁን አታውጡ። ምክንያቱም ኪሳራ ነው የምትገቡት አሁን ለምሳሌ ደላላ አስራ መቆይተች ከሆነ ሀያ ሺ ነው አስራ አምስት ሺህ ነው፣ ከዛ በላይ ነው የሚጠይቃችሁ። ስለዚህ ሁሉ ተከፍሎ ምንም ለውጥ ያንን ደግሞ ከፍለ ሰርታችሁ እስከምትከፍሎ አመቱ ይደርሳል። የዛ ደግሞ የከፊል አመቱ ስንት? አምስት ሺህ ስድስት ሺህ አራት ሺህ ነው የሚጠይቁት አሁን ላይ። ያውን ደግሞ ሲከፈል እድሜ ልክ የሆነ ስለዚህ፣ ዲና ከፊል እስካላገኛችሁ ድረስ በጥቅሉ ኢቃማ አታሰሩ ባይ ነኝ። ብራችሁን አትክሰሩ። ጥንቅር ያለው ጥንቅር ይበል። አላህ ግን ሌላ ነገር ይሻልን። ሁላችሁም ሰላማችሁ ይብዛ። በዛ አጋጣሚ ሰብስክራይብ ሼር፣ ላይክ አድርጉልኝ። የተለያየ ነገሮች ይዤላችሁ እመጣለሁኝ፣ ለምፈልጉት ጥያቄ።